ሰላም ጤና ይስጥልን። አርማ ተመልካቾቻችን ሚያዝያ 3 2017 ዓ.ም እለታዊ መረጃዎችና ዘገባዎችን እመጥጫለው። መረጃና ዘገባዎች እየተከታተላችሁ አብራችሁን እንድትቆዩ በአክሮት ጋብዛለው። አብሬያችሁ የምቆየው በለጠ ተካሳኔ፣ እናንተም አብራችሁን እንድትቆዩ ነው በአክሮት የምጋብዛችሁ። በዚህ ሰዓት ካያስቋቸው መረጃዎች መካከል በተለያዩ ቦታዎች እየተደረጉ ባሉ አውዳሚ ውጊያዎች ከፍተኛ ወታደራዊ መኮንኖች በፋኖ ተማርከዋል። ከዚህ ጋር በተያያዘ የተካተተውን ዝርዝር መረጃ ጨምሮ በተለያዩ አካባቢዎች ያሉ አሁኑ ሁኔታዎችን በቅደም ተከተሉ ወደ እናንተ የማደርስ ይሆናል። እናንተም እየተከታተላችሁ አብራችሁን እንድትቆዩ እንዲሁም ደግሞ ፋኖ የታጠቃቸውን ትጥቆች በተመለከተ በመከላከያ በተደረገ ገምገማ የተነሱ ጉዳዮች አሉ። ከዚህ ጋርም ዝርዝር መረጃዎችን እንዲማደርሳቸው ይሆናል። እናንተ እየተከታተላችሁ ላይ ሽር ሰብስክራብ እያደረጋችሁ በጥቆማና ሀሳብ ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም እንዲሁም ደግሞ በሜሴንጀር ዋትሳፕ፣ ቴሌግራም እና ሜሴንጀር ታደርሱ ይችላላችሁ ትዊተርን ጨምሮ ያደርጋችሁ ስለሆነ በእጅጉን የማመሰግነው። ወደ ፍርድ ቤት የሚወስደን መረጃ አለ። ዛሬ በዛሬ ሁለት ጊዜ ለአራተኛ ጊዜ ስዩም ተሾመ ፍርድ ቤት እንዲቀር ለው ነበር ዮሐንስ ቦያሎ እና ክርስቲያን ታደለ በቀረቡበት አቤብ ታናቅስ ዛሬም ከዚህ ጋር በተያያዘ ብዙ ድራማ የሚመስል አዝናኝ የሆነ የችሎት ብሎ ነው ያለው። እሱን የመግራችሁ ይሆናል። የፍትህ ስርዓቱ በተመለከተ ዳኞች፣ እንዲሁም ደግሞ አቤቱ አቅራቢ ዮሐንስ እና ክርስቲያን ያሏቸውን ጉዳዮች ጨምሮ ፍርድ ቤት ያለውን የችሎት ብሎም እንደዚሁ አካትቻለሁ። እየተከታተላችሁ አብራችሁን ቆዩ። እንደዚሁ በግዳጅ ታፍሰውና ተመልምለው ወደ ወታደራዊ ጣቢያ ሊወሰዱ የነበሩ በርካታ ታዳጊዎች እንደዚሁ አምልጠው ፋኖን ተቀላቅለዋል። ቁጥራቸው ከፍተኛ ነው ተብሏል። ተከታተሉ እንግዲህ ወደ መረጃዎቹ ነው የምሄደው። ወደ መረጃዎቹ ሲሄድ አስተያየቶቻችሁን በሌላ ጊዜ አቀርባለሁ። አሁን ወደ በቀጥታ ወደ መረጃዎቹ ነው የምሄደው። ጎንደር ዙሪያ ያገኘሁትን መረጃ ማስቀደም ልጀምር። በጎንደር ዙሪያ በጎንደር ዙሪያ ወረዳ በተለያዩ ቦታዎች ከባድ ውጊያዎች ተደርገዋል። በእነዚህ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራዎች ደርሰዋል። በጎንደር ዙሪያ ምንዝሮ ብርዋክስ ተብሎ በሚጠሩት አካባቢዎችም ተመሳሳይ ውጊያ ተደርጓል። ደጎላ እና ጭንጫዬ ተብሎ ከሚጠሩት ቦታዎች ባሻገር በነዚህ አካባቢዎች ደጎላ፣ ጭንጫዬ፣ ምንዝሮ ቡርባክስ አካባቢ በተደረጉ ውጊያዎች ከፍተኛ ሰብአዊ ቁሳዊ ጉዳት አድርሰናል በመንግስት ወታደሮች ላይ ሲሉ የፋኖ የመረጃ ምንጮች ገልጸዋል። እንደ መረጃ ምንጮቹ እና እንደ ፋኖ የመረጃ ምንጮች ከሆነ እዚህ አካባቢ የተደረገው ውጊያ ከፍተኛ ሰብአዊ ቁሳዊ ወታደራዊ ኪሳራው በአሃዛዊ ቁጥሮች ሲገለጽ ከአምሳ ስድስት በላይ የመንግስት ወታደሮች ሞት ሲሆኑ ሰላሳ ዘጠኝ የሚሆኑት ቆስለኛ ሆነዋል። ከአስራ ሁለት በላይ የነፍስ ወከፍ መሳሪያዎች እና በርካታ ተተኳሾች በፋኖ እጅ መግባታቸውን ነው ለማወቅ የተቻለው። በብዙ ሺህ የሚቆጠሩ ተተኳሾች በፋኖ እጅ ገብተዋል ተብሏል። እንደዚሁ ከድንዛዝና ደጎላ ቀበሌዎች በኃይል ታፍነው ለግዳጅ ወታደራዊ ስልጠና ሊወሰዱ የነበሩ ታዳጊዎችንም በነበረው ዘመቻ ፋኖ ማስለቀቅ መቻሉ እንደዚሁ ገልጿል። ውጊያው በተደረገባቸው ቦታዎች ከማክሰኝትና ከጠዳ ተጨማሪ ኃይል በማንቀሳቀስ መንግስት የተኩስ ሽፋን እየሰጠ ቢሆንም ግን ከፍተኛ ጉዳቶችን አስተናግዷል ብሏል። ይሄ መረጃ የአማራ ፋኖ በጎንደር አንድነት የጎንደር የበጋሻው ክፍለ ጦር ቃል አቀባይ ነው። ከዚህ ጋር በተያያዘ የጎንደር የበጋሻው ክፍለ ጦር በብርቱ ውጊያዎችን እያደረጉ ከሚገኙ ክፍለ ጦሮች መካከል በነገራችን ላይ አንዱ ነው። በጎንደር ዙሪያ በማክሰኝት በጠዳ በበለሳ እንዲሁም ደግሞ በስላሬና በወገር አካባቢ በተለያዩ አካባቢዎች ውጊያዎችን እያደረጉ ከሚገኙ ምናልባት በዚህ ቀጠና በጎንደርና በአካባቢው ያሉ ቀጠናዎች ተከታታይ ውጊያዎችን ከሚያደርጉ ክፍለ ጦሮች አንዱ ነው። በዛሬ ሁለት በአሰራጨው መረጃ የክፍለ ጦር አመራሮችና መዋቅር ሽግሽግ ማድረጉን ነው እየገለጸው። በዚህ መሰረት ፋኖ ሻምበል ሙሉ ሰውን የክፍለ ጦሩ አዛዥ እንዲሁም ደግሞ ፋኖ ርቆ ዘገየ የክፍለጦሩ ምክትል አዛዥ አድርጎ እንደመረጠ እንደዚሁ ከተሰራጨው መረጃ ላይ ለመመልከት ተችሏል። አሁንም የክፍለጦሩ ቃል አቀባይ ታድሎ ደስ ወይም ደግሞ በቅጽል ስሙ ካስትሮ የህዝብነቱ ነው። ከሀያ በላይ ወታደራዊ አደረጃጀቶች እና በክፍለጦሩ የተለያዩ መዋቅሮች ስም ዝርዝር የያዘ መረጃ ተሰራጅቶ ለመመልከት ተችሏል። በዚሁ ቀጠና ወደ ምዕራብ ጎንደር ቋራ ስንሄድ በቋራ ሽንፋ ነፍስ ገቢያ ቁጥር ሁለት ቁጥር አራት በከፍተኛ የሆነ ወታደራዊ እንቅስቃሴ አለ ተብሏል። ከቁጥር አራት በሚባለው ቦታ እስከ ቱመት መርትራት መንዶኮ ተብሎ በሚጠራው አካባቢ በርካታ የእግረኛና የመካናይዝድ ኃይል የአድማ ብተናን ጨምሮ መንግስት ከፍተኛ ኃይል ስምሪት አድርጓል። በአፋን ነው ጉዳዩን በተጠንቀቁ ነው እየተከታተለው ነው የሚሉት የመረጃ ምንጮች፣ በዚህ አካባቢ ከባድ ውጊያ ሊቀሰቀስ ይችላል ምንም እንኳ እስካሁን ድረስ የተለየ ነገር ባይኖርም ግን ያለው ውጥረት ከባድ ውጊያ ሊቀሰቅስ ይችላል። ሰሞኑ በእነዚህ አካባቢዎች ከፍተኛ ውጊያ ነው ሲደረግ የነበረው። በምዕራብ ጎንደር ዞን የዚህ ቀጠናና በአጠቃላይ ሰሜን ምዕራብ እዝ ዋና አዛዥ ሌትናል ጀኔራል ብርሃኑ በቀለ የምዕራብ ጎንደር ዞን የብልጽግና አስተዳደሪዎችን እና ባለስልጣናትን አብረው በተለያዩ ቦታዎች እንዲዘምቱ ትእዛዝ ሰጥቷል ነው የተባለው። እንደ ሌትናል ጀኔራል ትእዛዝ ከሆነ በዞናችሁ እስከ ሰኔ ሰላሳ ድረስ ጽንፈኛን ማጽዳት ከፈለጋችሁ አብራችሁን ኑ። ቃል በቃል የራሱ ንግግር ነው። አብራችሁን ዝመቱ። ይሄ ካልሆነ ግን የራሳችሁን የሰታ ኃይል አቋቁማችሁ እድሜ ልካችሁን ስትዋጉ ትኖራላችሁ። ሰራዊቱ ለሌላ ግዳጅ ይወጣል፣ ጥሏችሁ ይወጣል ሲል አስጠንቅቋል ነው እየተባለው እስከ ሰኔ ሰላሳ በሚል የመጨረሻ ወታደራዊ ዘመቻ ተደርጎ አሰሳንቅ እና ውጊያ እየተደረገ መሆኑን የመረጃ ምንጮቹ ጨምረው ገልጸዋል። ከዚህ ጋር በተያያዘ በአማራ ክልል እንዲሁም ደግሞ በኦሮሚያ ክልል አካባቢ እየተደረገ ያለው ውጊያ ተከትሎ የወታደራዊ ምንጮች ለመረብ ሚዲያ እንደገለጹት ስብሰባዎች ተደርገው ነበር የመከላከያ የደህንነት፣ እና የመረጃ እንዲሁም ደግሞ በዚሁ በዚህ ደረጃ ያሉ አዛቢዎች የተገኙበት ስብሰባ። በዚህ ስብሰባ ላይ የተለያዩ ጉዳዮች እንደተነሱ ነው መረብ ሚዲያ የዘገበችው። ሰራዊታችን እየተወጋ ያለው በራሳችን መሳሪያ ነው ብለዋል ፊልድ ማርሻል ብርሃኑ ጁላ። መሳሪያችን በፋኖ እጅ እንዴት ሊገባ ቻለ የሚለው ጉዳይም ተነስቷል ብለዋል። የመከላከያ ዝና የወታደራዊ መረጃ ሰዎች በተገኙበት ስብሰባ ስርዓቱ የኦሮሞ መንግስት ነው በሚል ሌሎቹ ለመጣል እሱ ላለወደቅ እየተንገዳገደ ይገኛል። ስለዚህ ይህንን ጉዳይ በመከላከያ ሰራዊታችን መስዋዕትነት መታደግ አለብን ነው የተባለው፣ ተብሏል። ይህንን መንግስት ሰራዊቱ ብቻ ሳይሆን ህዝቡም ተረባርቦ መታደግ ካልቻለ ሀገር ትፈርሳለች ተብሏል። በተመሳሳይ በብዙ መቶ ሺህ የሚቆጠሩ ሰራዊት አባላት ሙተዋል፣ ከድተዋል፣ ተበትነዋል። ስለዚህ ይሄ የተጓደለ ኃይል በአስቸኳይ መሟላት አለበት የሚል አቅጣጫም ተሰጥቷል። ትጥቅም በተመለከተ ለቤተመንግስት ጥበቃ ጭምር የተገዙ መሳሪያዎች በፋኖ ኃይሎች እጅ ታይተዋል። ይሄ እንዴት ሊሆን ቻለ? በእነሱ እጅ እንዴት መሳሪያዎች ሊገቡ ቻሉ? በሚለው ጉዳይ ላይ እንደዚሁ ክርክር ተደርጓል። እንዲሁ ደግሞ በዚሁ ላይ ነጡም ተነስቷል። የተባለው ባላንጣ አስታጥቋቸዋል እንዳይባል እንኳ መሳሪያዎቹ እኛ የገዛናቸው መሳሪያዎች ናቸው። ስለዚህ እየተወጋን ያለነው ከኛ በወጣ መሳሪያ ነው። ከመንግስት እጅ ወደ ታጣቂ ኃይሎች እንዲገባ የሚያደርግ የራሳችን ወታደራዊ አመራር አለ። ስለዚህ ግምገማችንና ነጥቦቻችን ከዚህ መጀመር አለባቸው የሚል አቅጣጫ ተሰጥቷል፣ ያለው መረብ ሚዲያ ከወታደራዊ ምንጮች ያገኘው ብላ በዘገበችው መረጃ መሰረት ወደ ሌሎች አካባቢ መረጃዎች ሲሄድ ወደ መተማ የሚወስደን መረጃን የሚያስከትለው ምዕራብ ጎንደር፣ በምዕራብ ጎንደር መተማ ከ39 በላይ ወጣቶች በዛሬው ዕለት ወደ ፋኖ ተቀላቅለዋል ተብሏል። እነዚህ ወጣቶች እድሜያቸው ከ14 እስከ 17 ዓመት የሚሆን ናቸው። ታዳጊዎቹ ከመተማ ወረዳ ኮኪት ከተማ እንዲሁም ደግሞ ዳስጉንዶ ከተባለ አካባቢ በግዳጅ ተይዘው ወደ ወታደራዊ ማሰልጠኛ ጣቢያ ሊወሰዱ የነበሩ ናቸው ብሏል። የአማራ ፋኖ ካራማራ ክፍለ ጦር 39 ታዳጊዎች እንደመጡ ሁኔታውን ለኢትዮ ፎከስ ገልጿል። ሁኔታዎች ተመቻችተው ታዳጊዎቹ ወደ ቤተሰቦቻቸው እንዲመለሱ ይደረጋሉ ወይም ደግሞ ወደሚፈልጉት ቦታ ሊሄዱ ይችላሉ። ከፋኖ ጋር የመታገል ፍላጎት እንዳላቸው እነዚህ 39 ታዳጊዎች ገልጸዋል። ሆኖም ግን እድሜያቸው ያልደረሰ ስለሆነ እና መንግስት እየሰራ ያለውን የጦር ወንጀል በፋኖ መድገም ተገቢ ስላልሆነ ልጆቹ ለጊዜው ከሚሊሻ ጥቃትና አሁንም ከአፈሳና ከግዳጅ ወታደራዊ አገልግሎት እንዲጠበቁ ኃላፊነታችን እንወጣለን ብለዋል። ከፋኖ ጋር የመታገል ፍላጎት እንዳላቸው ለክፍለ ጦሩ ቢገለጽም የክፍለ ጦሩ የስልጠናና ምልመላ ክፍል እድሜያቸው አልደረሰም፣ እድሜያቸው ስላልደረሰ ለጊዜው በዚህ ቆይተው ወደ ቤተሰቦቻቸው ይመለሳሉ ሲሉ ነው ተጨማሪ ምላሽ እየሰጡት። በተለያዩ አካባቢዎች በወታደራዊ ግዳጅ እና ፈሳም በተመለከተ እንግዲህ በተለያዩ አካባቢዎች በተከታታይ መረጃዎች እየወጡ ነው። ላለፉት ሁለት ሳምንታት አዞ ጭምር የተበሉ ወጣቶች አሉ። ሙሽራ ልጇ የተወሰደባት እናት ህይወቷ አልፏል። እንዲሁም ደግሞ በዳባት ዛሬ የሰማሁት ነው። ሰሜን ጎንደር ዳባት እንደዚሁ በተመሳሳይ ልጇ የተወሰደበት እናት መርዝ ጠጥታ ህይወቷ አልፏል፣ በግዳጅ የተወሰደባት። በዚህ ልክ ነው ወታደራዊ አፈሳዎች እና እየተደረጉ ያሉት። ሌላው መረጃ የኢትዮጵያ ኤምባሲዎች እና ቆንስላዎች በውጭ ሀገራት የሚኖሩ በመንግስት በራሳቸው የቀረበ ሪፖርት ነው። በውጭ የሚኖሩ ኢትዮጵያውያን ደህንነት እያስጠበቁ አይደሉም የሚል ጥናት ቀርቧል። ዛሬ ለስራና ክህሎት ሚኒስትር በቀረበ ጥናት መሰረት ለስራ በሌሎች ሀገራት የተሰማሩ ኢትዮጵያውያን ዜጎች ድብደባ፣ እንግልት፣ ግድያ ሲፈጸምባቸው የኢትዮጵያ ኤምባሲዎችና ቆንስላዎች የዜጎችን ደህንነት እያስጠበቁ አይደለም ተብሏል። በጥናቱ በርካታ ጉዳዮች ተነስተዋል። የስራና ክሎት ሚኒስቴር ጭምር የላካቸው ዜጎች ድብደባ፣ እንግልት እንደደረሰባቸው ጥናቱ ጠቁሟል። የኢትዮጵያ ኤምባሲዎችና ቆንስላዎች የኢትዮጵያን ደህንነት እያስጠበቁ አይደለም። ስለዚህ መፍትሄ ያስፈልጋል ያለው ጥናቱ በኤምባሲዎች ጭምር አገልግሎት የሚጠይቁ ዜጎች ገንዘብ እንደሚጠየቁ ጭምር በዚሁ ተነስቷል። ከ35 እስከ 7 ሺህ ብር ድረስ ገንዘብ ይጠየቃሉ እንደየሀገሮች ሁኔታ ነው እየተባለው እዲህ እንኳን በውጭ ያሉ ኤምባሲዎች እና ቆንስላዎች የዜጎችን ደህንነት መጠበቅ ቀርቶ በኢትዮጵያ ውስጥም የዜጎች ቁጥር አንድ ስጋት የሆነው መንግስት ነው፣ በድሮን በታንክ በሞርተር በድሽቃ ዜጎችን የሚገድለው ከኢትዮጵያ ውጭ ሄዶ ዜጎቹ ይታደጋል ወይ የሚለው ጉዳይ እንግዲህ በራሳቸው የቀረበ ጥናት የሚያሳየው ነው። ለወጉ ያክል ሰው ተኮር ልማት ነው የምንሰራው ይላል ብልጽግና። ግን የኢትዮጵያ ዜጎች አሁን ያሉበት ሁኔታ ምን ይመስላል? ያው ሁሉም በየቤቱ የሚያየ ጉዳይ ነው። ከሳውዲ አረቢያ በህገወጥ ስደተኛ ተብለው የነበሩ ወጣቶችን አምጥተናል፣ ይህም የብልጽግና ገጽታ ማሳያ ነው ይባልም ግን፣ በተለያዩ ሀገራት ኢትዮጵያውያን አሁንም ከባድ ኪሳራ ውስጥ ነው የሚገኙት። ይህ ጥናትም በራሳቸው የቀረበ ነው። ኢምባሲዎቹ እና ቆንስላዎቹ ለመንግስትን የብልጽግናን መንግስት ገጽታ ከመገንባት ባሻገር እንደ ኢትዮጵያ ለዜጎቻቸው እንደማይደርሱ ጥናቱ አሳይቷል። ሌላው ሰሞኑን መነጋገር የሆነው አጀንዳ የሐኪሞች ተቃውሞ ነው። ዛሬም ለሶስተኛ ቀን ከሰዓት በኋላ ቀጥሏል። የሐኪሞች ተቃውሞ በመላ ሀገሪቱ በሚገኙ የሕክምና ተቋማት መብትና ጥቅሞቻቸውን ጥያቄዎቻቸውን እንዲመለሱላቸው ዛሬም እየጠየቁ ነው የሚገኙት። ቢቢሲ አማርኛ ሐኪሞቹን ጥያቄ በተመለከተ ዝርዝር መረጃ ይዞ ወጥቷል። አሁን ከአንድ ሰዓት በፊት ቢቢሲ ሐኪሞችንም ጠይቆ የተወሰኑ ሀሳቦቻቸውን አካቶ ነው ይዞ የወጣው። እንደ ቢቢሲ ዘገባ ከሆነ ያናገራቸው ሐኪም ለቢቢሲ የሚከተለውን ምላሽ ሰጥተዋል። ሐኪም በመሆኔ ያተረፍኩት ድህነት ብቻ ነው ሲሉ ዶክተር ኢማም ድርስ የተባሉ ለቢቢሲ ገልጸዋል። ለ23 ዓመታት መስዋዕትነት ለከፈለ ቤተሰብ እና ለአስተማረ ቤተሰብ አለመድረሴ በእጅጉ ያሳዝነኛል። በወር እንኳን አንድ ኪሎግራም ቡና መግዛት ለቤተሰቤ አልቻልኩም ነው ያለው ዶክተሩ። ዶክተር ኢማም መጀመሪያ ሌላውን ለማከም ሐኪሞች ጤነኛ መሆን አለባቸው ብሏል። የኢትዮጵያ ሐኪሞች ግን አብዛኞቹ ጤነኛ አይደሉም በኑሮ በኑሯቸው ደስተኛ አይደሉም። በምሬት ነው ህይወትን እየገፉ የሚገኙትና የሚኖሩት። ቁርስ በልተው ስለምሳቸው ይጨነቃሉ። ስለዚህ ጤነኛ ሳይሆኑ እንዴት ሌሎችን ጤነኛ ሊያደርጉ ይችላሉ ሲል ለቢቢሲ ገልጿል። ሌላዋ ዶክተር ማህሌት ጉሽ ደግሞ ለቢቢሲ የኢትዮጵያ ሐኪሞች ወደ ሌላ ሀገር እየተሰደዱ ነው፣ ሱማሌላንድ ሂዳ የተሻለ ክፍያ እንደነበረ ጭምር ገልጻለች። እንግዲህ ይህንን ጥያቄ በማቅረባቸው በኩል ሐኪሞች መታሰራቸውና ሐኪሞች መታሰር ተገቢነት የሌለው መሆኑን የኢትዮጵያ ሐኪሞች ማህበር ገልጿል። የሐኪሞች ማህበር ጥያቄዎችን ለማዳፈን የሚደረግ አላስፈላጊ እንቅስቃሴ ነው ሐኪሞችን ማሰር፣ ጥያቄውን በአግባቡ መፍታት ይገባል ብሏል። ቢቢሲ እንግዲህ ሰፋ ያለ ዘገባ ሽፋን ሰጥቶታል። ከትላንትና ጀምሮ የተለያዩ ማህበራዊ ሚዲያዎች ላይ ሐኪሞች ተቃውሟቸውን እያቀረቡ ነው የሚገኙት። ዛሬ ቢቢሲ ይህንን ዘገባ ይዞ ወጥቷል። ከዚህ ጋር በተያያዘ እንግዲህ ሀኪሞች ያቀረቡትን ጥያቄ የማይመለስ ከሆነ ከአምስት ቀናት በኋላ በመላ ሀገሪቱ የህክምና ተቋማት የስራ ማቆም አድማ እንደሚመቱ ነው እየተገለጸው። ቢቢሲ ከጤና ጥበቃ ሚኒስቴር ባለስልጣናትን በጉዳዩ ላይ ምላሽ እንዲሰጡ ያደረገው ሙከራ አልተሳካም። በጠዋቱ የመረጃ ጊዜ እኔም እንዳደረስኳችሁ ጉዳዩ የብሔራዊ ደህንነት ስጋት ነው ተብሏል። የሐኪሞቹ የአደባባይ እንቅስቃሴና ጥያቄ ወደ ሌላው የህብረተሰብ ክፍል ይዛመታል፣ በአዲስ አበባም የህዝብ ማዕበል ሊነሳ ይችላል የሚል ስጋቶች እንዳሉ እና እንደዚሁ በዚህ ትልልቅ ተቋማት በመከላከያ ጭምር እንዲጠበቁ እየተደረገ ነው ተብሏል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ የአማራ ማህበር በአሜሪካ በደቡብ ሜጫ ወረዳ መሀል ገነት ከተማ በመንግስት ወታደሮች እንግዲህ የአማራ ማህበር በኦሮሞ ብልጽግና ወታደሮች በሚል ነው መግለጫውን የሰጠው የመንግስት ወታደሮች ስምንት ንጹሐን መገደላቸውና አራት ንጹሐን መቁሰላቸውን በዘገባው በመረጃው አረጋግጫ አለው ብሎ መግለጫ አውጥቷል። ማህበሩ በአሰራጨው መግለጫ በግፍ የተገደሉት ንጹሐን ስም ዝርዝርም እንደዚሁ ይፋ አድርጓል። እንደምታስታውሱ ትናንትና በነበረው በጠዋቱ የመረጃ ጊዜያችን እዚህ አካባቢ የተጨፈጨፉ ንጹሐንን በተመለከተ ሙሉ ስማቸውን አካትቼ ይዤ ቀርብ የነበረ፣ ዛሬ እነዚህን ነው እንግዲህ የአማራ ማህበር በመግለጫው አረጋግጫለሁ ብሎ ይዞ የወጣው የተገደሉት ስምንት ሰዎች የአንድ ቤተሰብ አባላት የሆኑ ጭምር ይገኙበታል። እነዚህ በአሳዛኝ ሁኔታ በሰርግ ላይ የተገደሉ ናቸው። ስመኘው ሞላ ከበደ፣ እድሜ 42 ሰርጉ ባለቤት የነበሩ ሞላ ከበደ፣ አባት አያና ሞላ ከበደ፣ እንደዚሁ ወንድም፣ እድሜ 51 የሆነ ሞላ ከበደ፣ እድሜያቸው 78 ዓመት የሆነ ትንሳኤ ፍቃደ፣ እድሜ 13 የሆነ ሕፃን ተመስገን፣ እንደዚሁ እድሜ 9 ሕፃን ገነት፣ እድሜው 10 ቁሜ የገብር የተባለ ደግሞ እድሜው 20 የሆነ እና ሌሎች ደግሞ በዚህ የቆሰሉ መኖራቸውን ነው ማህበሩ በስም ዝርዝር ይዞ የወጣው። ወደ ሌላ መረጃ ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል የፍርድ ቤት ውሎን የተመለከተ መረጃ ነው የያዝኩት። ዛሬ በአዲስ አበባ ከፍተኛ ፍርድ ቤት ልደታ ምድር ችሎት የተገኙት በአቤቱት አቅራቢዎች የምክር ቤት አባላት አቶ ዮሐንስ ባያለው እና አቶ ክርስቲያን ታደለ አቤቱታ ያቀረቡበት በሚዲያ ላይ ስማችን ያላግባብ አጥፍቷል፣ እንዲሁም ደግሞ የፍርድ ቤቱን የፍትህ ስርዓትም በማዛባት እንደዚሁ ያልሆነ ምስል እንዲሰጥና የፍርድ ሂደቱንም ጣልቃ በመግባት አዛብቷል በተባለው በስዩም ተሾመ ላይ ባቀረቡት አቤቱታ ላይ ዛሬ እንግዲህ ለአራተኛ ጊዜ ስዩም ተሾመ ተይዞ እንዲቀርብ ፍርድ ቤት ፍርድ ቤቱ አዞ ነበረ። የሆነው ነገር ግን እያስገርማል ነው የሚሉት ጠበቆቹ። ለኢትዮ ፎከስ ሀሳብ የሰጡ ጠበቆች ኢንስፔክተር ተስፋዬ ቶላ የተባለ የፖሊስ ይዞ እንዲቀርብ ታዞ ነበር በፍርድ ቤት። ሆኖም ኢንስፔክተር ተስፋዬ ቶላ ፍርድ ቤት በጠዋት ከቀረበ በኋላ ለአስቸኳይ ስራ ፈልጋለሁ በሚል ለፍርድ ቤቱ ምላሹን ሳይሰጥ ነው ተመልሶ የወጣው። ይህም ድራማ ነው ብለዋል ኢንስፔክተሩ ለስራ ተፈልጊያለሁ ብሎ ችሎት ከቀብ ስሙ ከተጠራ በኋላ ተመልሶ ወጣ። ስዩም ተሾመ ዛሬ ፍርድ ቤት አልቀረበም። ይህ ጉዳይ በጣም አበሳጭቷቸዋል አቤቱታ አቅራቢዎቹን ዮሐንስን እና ክርስቲያንን። ለፍርድ ቤቱም እንደዚሁ ምሬት ያለው ንግግር ተናግረዋል። ስዩም ተሾመን የምትፈልጉት ከሆነ አሁን በዚህ ሰዓት የሚገኘው በአዲስ አበባ ከተማ ሰርቤት አካባቢ ላፍቶ ሞል ተብሎ የሚጠራው ህንፃ የቢሮ ቁጥር 212 ነው። በዚህ ሰዓት ቢሮ ብትሄዱ ታገኙታላችሁ። ቦታው ጠፍቷችሁ ከሆነ እናሳያችሁ ብለዋል ዮሐንስና ክርስቲያን ለአምስተኛ ጊዜ እንግዲህ ስዩም አላቀርብም ማለት የሚያሳፍር ነው። ለእናንተ ለራሳችሁ ፈሩ። አቶ ክርስቲያንና ዮሐንስ፣ ፍርድ ቤቱ የፍትህ ስርዓቱ መቀለጃ መሆኑን በወቁት በቁማችሁ ሞታችኋል፣ ነው እያሏቸው። ጋዜጠኛ ጎበዜ ሳይን ከጅቡቲ ያመጣ መንግስት መሀል አዲስ አበባ የሚገኝ ስዩም ተሾመን ይዞ ማቅረብ ለምን አልቻለም? ሙሉ ስቱዲዮ ውስጥ ይገኛል። ለህዝብ የሚሰራጭ ሚዲያ የሚሰራ ሰው ነው ይታወቃል። አድራሻውን ከፈለጋችሁ የቢሮ ቁጥር 12፣ ላፍቶሞል 212 የቢሮ ቁጥር ብትሄዱ ታገኙታላችሁ። ነው እያሏቸው እንግዲህን በተመለከተ ዳኞቹ ችሎቱ ለራሳችሁ ክብር ስትሉ ተከሳሽ እንዲቀርብ ማድረግ ነበረባችሁ። እኛ እኛ እንደሆነ የፍትህ ስርዓቱ ሞቶ እንደተቀበረ ቀድመን ማውቀነዋል ውርደቱ ለእናንተ ነው ብለዋል ዮሐንስና ክርስቲያን። ዳኞቹ ደግሞ አዎ ውርደቱ የችሎቱ ነው፣ ጉዳዩ ከእናንተ እጅ ወጥቶ አሁን የኛ ጉዳይ ሆነዋል። ስለዚህ እኛንን ለራሳችን ስንል እንዲቀርብ የምናደርገው ተው እናንተ ብዙ ምሬት አታሰሙ በሚል ዳኞቹ ለማረጋጋት ሞክረዋል። ያው ተናበው የሚያደርጉት ጉዳይ ነው። ለአምስተኛ ጊዜ እንግዲህ ግንቦት ያው ለአራት ጊዜ ተቀጥሮ ነው ለአምስተኛ ጊዜ ከላይ እየጠቀስኩት አምስት ሚሉ ለአራተኛ ጊዜ ተብሎ ይያዝልኝ ለአምስተኛ ጊዜ ግንቦት አምስት ሁለት ሺህ አስራ ሰባት ስዩም ተሾመ ተይዞ እንዲቀርብ ለመጨረሻ ጊዜ የፍርድ ቤቱ ትዕዛዝ ሰጥቷል። በሚቀጥለው እንግዲህ ከአምስት ቀናት በኋላ ባይቀረብስ ምን ይደረጋል የሚለው አብሮ የሚታይ ነው የሚሆነው ማንኛውም ፍርድ ቤት ላይ ያለው ሁኔታ ይህን የምታወቀው ስዩም ተሾመ ከአሁን በፊትም ዮሐንስ ቧያለው ፍርድ ቤት ከሶት ነበረ። አስተማሪ ቅጣት ባለመቀጣቱ አሁንም ጣልቃ እየገባብን ነው ሲል ነው እየገለጸው። ወደ ሌሎች መረጃዎች ይሄዳለው። ወደ ሌሎች መረጃዎች ሲሄድ ወደ ምዕራብ ወሎ የሚወስደን መረጃ ነው የሚያስከትለው። በምዕራብ ወሎ እግዲህ ወረዳ ዋርጃ በተባለ ቦታ በተፈጸመ ድንገተኛ የደፈጣ ጥቃት ከፍተኛ ሰብአዊ ቁሳይ ወታደራዊ ኪሳራ ደርሷል። ወታደራዊ ማዕረግ ያላቸው እንደዚሁ ወታደራዊ አዛዦችን በፋኖ ተማርከዋል ተብሏል። በዚህ ጥቃት በዚህ ጥቃት ከሶስት አቅጣጫዎች በተፈጸመ የተጠና ድንገተኛ የደፈጣ ጥቃት ከ28 በላይ መንግስት ወታደሮች ሞትና ቁስለኛ ስለመሆናቸው የአማራ ፋኖ በወሎ ገልጿል። ከነዚሁ ሰባት የሚሆኑ ደግሞ ከዚህ ውጭ ነው። ሰባት የሚሆኑ ደግሞ በፋኖ ተይዘዋል ተብሏል። ከተያዙት ውስጥ አንድ የሻለቃ ማዕረግ ያለው ሌሎች ደግሞ የሻምበልና የመቶ አለቃ መሪዎች የሆኑ ይገኙበታል። በአጠቃላይ እንግዲህ ከአራት በላይ ወታደራዊ መሪዎች በፋኖ ተይዘዋል ተብሏል። በነበረው ውጊያ የነፍሶ ከፍና የውድ መሳሪያዎችም እንደዚሁ በፋኖ እጅ ስለመግባታቸው በወጣው መረጃ ለማየት ተችሏል። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። ሀሳብ አስተያየትና ጥቆማዎች ይኖሯቸው ጥቆማ ዜናችን ቪልዶትኮም ላይ ታደርሱ ትችላላችሁ። የሚጠበቁ መረጃዎች አሉ ከፋኖ የአራቱ የፋኖ ዞች ወደ አንድ ተቋም ለመምጣት እና መሪዎቻቸውን እንዲሁም ደግሞ የትግል ስልታቸውን ይፋ ለማድረግ የሚጠበቀውን ጉዳይ በተመለከተ መረጃዎቹ እንደደረሱኝ ወደ እናንተ የማደርስ ይሆናል። በአብዛኞቹ ጉዳዮች ላይ ግን ስምምነት ላይ መድረሳቸውን ነው የመረጃ ምንጮች የሚገልጹት። ከዚህ ጋር በተያያዘ በማህበራዊ ሚዲያ ላይ ያለው አሉታዊ ጫና ግን ያው እንዲቆም ከጠዋቱም የመረጃ ጊዜያችን በዚህ ጉዳይም የተለያዩ አስተያየቶችን አድርሳችሁኛል። በእጅጉ አመሰግናለሁ።